አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የክራምቱ ቤተሰቦች እንዴት ናችሁ? ሰላም ናቸው። እኔ አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ የማሳያቸው ብዙውን ጊዜ አረቦች አዙማ ምናምን ሲያደርጉ የድሮ ባህል ይጠቀማሉና ምንድን ነው እንደዚህ አይነት ባህል እኔ በሁሉም ጀምአ በነገራችን ላይ የተለያየ ነውና ሮመዷን ሲመጣ ልክ አስራ አምስት አስራ ሶስት ምናምን እያሉ እንደዚህ ቤተሰቦቻቸው እንትን ተብለው ፈአልያት ይላሉ ወይ የሆነ ሰው ምሳሌ ወይ የሆነ ሰው ሲሄድ ወይ ሲመጣ እንደዚህ አዲስ ሰው ምናምን ለምሳሌ ከጀምአቸው ወጣ ያለም ሊሆን ይችላል ራቅ ያለ ሰው ብቻ ሲመጣ በዚህ አይነት አቀባበል ይቀበሉታልና ምን እንደሆነ አላቅም። በእናንተ እስጋ እንደዚህ አይነት ነገር ያጋጥማቸዋል። ብዙን ጊዜ ረመዷን ላይ ነው እንደዚህ የሚጠቀሙት፣ የሚጠቀሙት እቃ ደግሞ እንዳለ የድሮ እቃ ለምሳሌ ምንም አይነት ነገር ዘመናዊ ነክ ነገር አይጠቀሙም። የተለያዩ ሰፌድ እንደዚህ እንደምታዋቸው ሰፌዶች የሆነ ማንፈሻ ነገር ምናምን የተለያዩ ባህል በነገራችን ላይ ሆነ ሀገሬና ያስታወሰኝ፣ እርግጥ ስፌት አልችልም፣ ብዙ የሚሰፉ ሴቶች ምናምን አስታወሰኝና፣ ደስ የሚል ነገር በጣም የሚያምር ሁሉም ነገር የድሮ ባህል ትተው በአሁን ባህል የሚንቀሳቀሱ ምናምን እና ቤቱንም በተለያየ ነገር እንደዚህ። አሰላሙ አለይኩም ወረምቱላ ወበረካቱ። ውድና የተከበራችሁ የክራምቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ኔ አልሐምዱላ ሰላም ነኝ። ዛሬ ደግሞ የማሳያችሁ ብዙውን ጊዜ አረቦች አዙማ ምናምን ሲያደርጉ የዱሮ ባህል ይጠቀማሉና፣ ምንድን ነው እንደዚህ አይነት ባህል እኔ በሁሉም ጀምዓ በነገራችን ላይ የተለያየ ነው። እና ረመዷን ሲመጣ ልክ አስራ አምስት አስራ ሶስት ምናምን እያሉ እንደዚህ ቤተሰቦቻቸው እንትን ተብለው ፈዓልያት ይላሉ። ወይ የሆነ ሰው ምሳሌ ወይ የሆነ ሰው ሲሄድ ወይ ሲመጣ እንደዚህ አዲስ ሰው ምናምን ለምሳሌ፣ ከጀማቸው ወጣ ያለም ሊሆን ይችላል ራቅ ያለ ሰው ብቻ ሲመጣ በዚህ አይነት አቀባበል ይቀበሉታልና ምን እንደሆነ አላቅም። በእናንተ ስጋ እንደዚህ አይነት ነገር ያጋጥማቸዋል? ብዙውን ጊዜ ረመዷን ላይ ነው እንደዚህ የሚጠቀሙት። የሚጠቀሙት እቃ ደግሞ እንዳለ የድሮ እቃ ለምሳሌ ምንም አይነት ነገር ዘበናዊ ነክ ነገር አይጠቀሙም። የተለያዩ ሰፌድ በዚህ እንደምታውቋቸው ሰፌዶች የሆነ ማንፈሻ ነገር ምናምን የተለያዩ ባህል በነገራችን ላይ ሀገሬን ያስታወሰኝ እርግጥ ስፌት አልችልም። ብዙ የሚሰፉ ሴቶች ምናምን አስታወሰኝና ደስ የሚል ነገር በጣም የሚያምር ሁሉም ነገር የድሮ ባህል ትተው በአሁኑ ባህል የሚንቀሳቀሱ ምናምን እና ቤቱንም በተለያየ ነገር እንደዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራቸው የክራም ቱ ቤት እንዴት ናቸው ሰላም ናቸው እኔ አልহামዱሊላ ሰላም ነኝ ዛሬ ደግሞ የማሳያቸው ብዙውን ጊዜ አረቦች አዙማ ምናምን ሲያደርጉ የዱሮ ባህል ይጠቀማሉ ምንድን ነው እንደዚህ አይነት ባህል እኔ በሁሉም ጀምዓ በነገራችን ላይ የተለያየ ነው እና ረመዷን ሲመጣ ልክ አስራ አምስት አስራ ሶስት ምናምን እያሉ እንደዚህ ቤተሰቦቻቸው እንትን ተብለው ፈአልያት ይላሉ። ወይ የሆነ ሰው ምሳሌ ወይ የሆነ ሰው ሲሄድ ወይ ሲመጣ እንደዚህ አዲስ ሰው ምናምን ለምሳሌ ከጀምዓቸው ወጣ ያለም ሊሆን ይችላል ራቅ ያለ ሰው ብቻ ሲመጣ በዚህ አይነት አቀባበል ይቀበሉታል እና፣ ምን እንደሆነ አላቅም። በእናንተ ስጋ እንደዚህ አይነት ነገር ያጋጥማቸዋል። ብዙን ጊዜ ሮመዷን ላይ ነው እንደዚህ የሚጠቀሙት የሚጠቀሙት እቃ ደግሞ እንዳለ የድሮ እቃ። ለምሳሌ ምንም አይነት ነገር ዘመናዊ ነክ ነገር አይጠቀሙም። የተለያዩ ሰፌድ እንደዚህ እንደምታዋቸው ሰፌዶች፣ የሆነ ማንፈሻ ነገር ምናምን የተለያዩ ባህል በነገራችን ላይ ሀገሬ ነው ያስታወሰኝ። እርግጥ ስፌት አልችልም ብዙ የሚሰፉ ሴቶች ምናምን አስታወሰኝና፣ ደስ የሚል ነገር በጣም የሚያምር ሁሉም ነገር የድሮ ባህል ትተው በአሁኑ ባህል የሚንቀሳቀሱ ምናምን እና ቤቱንም በተለያየ ነገር እንደዚህ